ማዕሸረ አልሙስሊሚና ዕባድላህ አሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ። ከዑለማዎች ከታላላቆቻችን ምክር ለእኛ ምክራቸው ስንቃችን ነው። ይጣፍጣል። እንደ ማርም አልለህም፣ እንደ ወተትም አልለህም። እንደ ማርም አልለህም ገለማል፣ እንደ ወተትም አልለህም ይጠገባል። የእነዚህ የታላላቆች ምክር ግን ውስጥ ላይ ይቀራል ወንድምዬ። በደንብ አድርገህ ያዝላቸው። ማለት ቃለ ፉዳይል ብን ዒያድ ረሂመሁላህ ስለ ዱንያ ሲነግሩን የዱንያ ጣጣ፣ እኛ የከነፍንባት፣ እኛ ወዳጅ ያጣንባት፣ እኛ የተጣላንባት፣ እኛ የምንጋደልባት፣ እኛ የምንተማማባት፣ እኛ የምንቦጫጨቅባት፣ እኛ ጀርባ የተሰጣጠንባት፣ እኛ የተጨቃከንባት እኛ ብዙ ነገር ያየንባት ይቺ ዱንያ ይቺ የቅርቢቱ ዓለም ይቺ ጠፊ ዓለም ይቺ ጠፊ ምድር ይቺ ጠፊ ክስተት እንደውም ትተናት የምንሄድ እሷ ሳትጠፋኛ የምንጠፋ ተፈፋ ወይንም ደግሞ ቀድማን ከእጃችን ላይ ከርታን የምትሄድ ይቺ ሰው የምትቀይር ወረተኛ፣ ወረተኛ ዛሬ ታገባታለህ አለ ነገ ፈታህ ትሄዳለች። ሳት ፈታት ትፈታሃለች። ሳት ትተዋት ትተዋሃለች። እሪ እያልክ እየተከተልካ ታመልጠሃለች ታመልጠኛለች፣ ታመልጠናለች። ወላህ ዱኒያ ዱንያ እምትገርም አለች፣ እምትገርም አስገራሚ፣ ብዙ ሰዎችን የማረከች ብዙ በጉያዋ ስር ያስገባች፣ ብዙዎችን በቁጥጥሯ ስር ያስገባች፣ ብዙዎችን ያዋረደች፣ ብዙዎችን ሽባ ያደረገች፣ ብዙዎችን ባዶ ያስቀረች ዱንያ በጣም የምትገርምናት ያወቀባት ተጠቅሟል። ዱንያ ቢዛት አትወገዝም። የተጠቀመ ተጠቀመባት። መድረሳ የሰራባት መስጂድ የገነባባት መልካም ነገር የሰራባት ሰርቷል። ሰብስቦ አከማችቶ ትቷት የሄደ ወይ ጉዱ፣ ወይ ኪሳራ፣ ወይ ጥፋቱ፣ ወይ ጥያቄው መብዛቱ። ድኑን ትቶ እምነቱን ትቶ ዓቂዳውን ትቶ ሱናውን ትቶ ለአኸራው መስራቱን ትቶ እሷን ያሳደደ

በዱንያ አትሸንገሉ፣ አትታለሉ፣ አትሸወዱዋል። ለምን ፈኢነ ሶሒሐ የስቀም፣ ጤነኛዋ ይታመማል። ዛሬ ሲፈነጥ ዛሬ ሲቦርቅ ሲደሰት ያየኸው ነገ ስብርብር ብሎ አልጋ ላይ ተኝቶ በዶክተሮች ሲመረመር ምን ይሻልሃል ሲሉት፣ ሽንት ሲቀበሉ፣ ሰገራውን ሲቀበሉ ይታያል። ወላሂ በጣም ውጥንቅጡ አይወጣ ዓለም ጤነኛዋ ይታመማል። ወጀዲድሃ የብላ አዲሷ ያረጃል። ወነዒማሃ የፍና ጸጋዋ ያልቃል ይጠናቀቃል። ወሸባብሃ የህረም ወጣቷ ያረጃል። ዱንያ እንደዚህ ናት። በዱንያ አትሸወዱ አትሸወድ። ዛሬ እናንተ ወጣት ነን ነገ ሽማግሌ ሆነን እንጓዛለን። ዛሬ እናንተ በደንብ እየተወራጨን እንሄዳለን። ነገ ዘንግ ተደግፈን እንጓዛለን። ምናልባትም ዕድሜ ከሰጠን ማለት ነው ወንድ